እሺ ከተኛ ግን መኝታ ቤቱ ገብቼ ጠይቀዋለሁ። አሁን ቶ የቀጠነች አፍተኛ ምን አስደነገጥሽ? ኧረ እንደነገጥኩ አብዙ አይደለም፣ ልሄድ ነው እኮ ምሳሌ። እዚህ መተኛ ትፈልገሽ? ለሶስታችንም እኮ አልጋ ይበቃል። አይ ለሶስት አይበቃም። እኔ ክፍል ሄዳለሁ እናንተ እዚህ ትተኛላችሁ። አሁን እኮ የመጣሁት እዚህ ልተኛ አይደለም። አባዬ ይጠቅም ምንድን ነው ላሎዬ? ምን ማለት ነው ዘፈኖ፣ ነዋ ትርጉሙን እኮ ነው። እሱ ላሎ ነው የሚባለው። ላሎዬ ይህ ሲቆላመጥ ነው እሺ። የሚባለው ምን ማለት ነው? መምህራችን እኮ ጠይቃን ነው። ይኸው ልሽ፣ እኔ ልሽ ላሎ ማለት እንዳነበብኩት ከሆነ ድሮ ይዘፈንለት የነበረ አምላክ ነው። ላሎዬ ያው አምላክ ነው እንዳነበብኩት ከሆነ ማለት ነው። አሁን የለ አሁንም አየለም የእኔ ልጅ። በቃ ድሮ ድሮ ይቀራል ነገር ነው። እሺ። አባዬ የድሮ አምላክ ስም ነው አለ ቅድስትዬ፣ ደግሞ ዘፈን ነው አለች። አብረው ናቸው። አዎ በለው ያጣፍጥላት። ዛሬ እዚህ እንተኛ እስኪ። እኔ እኮ ማታ ማታ እስተኛ እራገጣለሁ። ስለዚህ ይቅርብሽ። ለምን እንደምትራገጡ በቃ እኔ ስሮ ወጥራ የማድረው እንደ በቃ የሌለ በቃ እንደ ፈረስ እሮጣለሁ። እንደ መኪና አንዳንድ ጊዜ እንደ አሞራ ደግሞ የሌለ ነው በቃ እኔ አርፌ መተኝታችን እና ከዚህ ክፍል ትወጫለሽ አይ አልወጣም እንደተኛው እኮ ነው እዛው ነው እኮ መሮጥ በህልምሽ ነው አዎ እሺ ችግር የለም እኔ ቀፍ አረግ ስተኛል ወ አልቀረብሽም አንቺን ቢካልሽ ቅድስት ጋር ጄ ነው የምተኛው በቃ በቃ እዚህ ይተኛለሁ በቃ ባለፈው ክፍል እንዳያችሁ ዳጣና ሞገስ እንግዲህ ሉላሊ ያመጧት ወደ ቤቷ እየሄዱ ይገኛሉ ማለት ነው እናም እንግዲህ በሀይሏና በጉልበቷን የምታስበውን ዳጣ ሞገስ ፈርቷታል እና ብዙ ችግር አትፍጠሪ እኛ እንግዲህ በሰላማዊ መንገድ ይዘናት እንወጣለን ባክሽ በማለት የሚማጸናታል በመቀጠልም እንግዲህ ማህሌትና ዝና እንግዲህ ይገናኛሉ ማለት ነው በዚህ ምድር ላይ ሰዎችን ካልጨቆንሽ ምንም ነገር ማግኘታችን፣ በማለትም ይነግራታል። እንግዲህ እናም እንግዲህ ዝና ምን ይላታል? ለዚህ እኮ ነው እንትና በየዋህነቴን ርኅራሄ ማሳየቴን ሉላና ሳጥቶኛል፣ በማለትም ይናገራል ዝና። በመቀጠልም መሀሌት ያሲ እኮ ነው የምወድህ በማለት ጠቃጠቃ ለማለት ትሞክራለች። ዝናም ማለት በማለት በጣም ገልመጥ ያደርጋታል። እሷም ማለቴም ለዝ ማደንቅህ በማለትም ትቀይረዋለች ንግግሯን። አዎ እኔ ርኅራሄ በማሳየቴ ነው ሉላን ያጣፋት በማለትም ድጋሚ ነግራታል። አሸናፊ መሆን የምትፈልጊ ከሆነ ምንም አይነት ርኅራሄ የሚባል ነገር ማሳየት የለብሽም እያለ ዝና ለማህሌት ይነግራታል ማለት ነው። ግን እኔ እንደዚህም ሆኜ እንደዚህም ጨካኝ ሆኜ አልተሳካልኝም፣ እየተሳካልኝም አይደለም በማለት መሀሌት ትነግረዋለች። ለምን እንዳልተሳካልሽ ታቂያለሽ በማለትም ይጠይቃታል። አለ ሰነፍስ ልሆንሽ ነው በማለትም ጨካኝ እና ፍርሃት አንድ ላይ አይሄዱም፣ ጨካኝነሽ እንጂ ግን ፈሪነሽ በማለትም ይነግራታል። ጨካኝ መሆን ትፈልጋለሁ ወይ በማለት ትጠይቀዋለች። አዎ ጨካኝ መሆን እፈልጋለሁ በማለትም ይመልስላታል። እና ታዲያ እንዴት ነው ቤቱን የምገዛል በማለትም ጠይቀዋለች። ማለት ይሄን እና ጭካኔን ምን አገናኘው በማለትም ይመልስላታል። መሀሌት ይመስለኛል ዝናን ስታየው ፍርሀት ይሰማታል ማለት ነው። ያው እንግዲህ ዝና ያሰበውን ተሳክቶ የሚፈልገውን አግኝቶ እሷንም እንግዲህ እንዳይክዳት ትፈራለች። ራስህ ብቻ የምታስብ ከሆነ እንዴት ነው ቤቱን የምትገዛልኝ? በማለት ትጠይቀዋለች። አይ መሀሌት ለዚህ እኮ ነው መሀይምንሽ ብዬ እምልሽ፣ በማለትም ይነግራታል። እናም ቤቱ በነፃ የምገዛልሽ መሰለሽ ወይ እኔ የእኔ የምፈልገውን ነገር ሁሉ ሳገኝና ሉላን በእጄ ሳስገባት ሞገስን ደግሞ በአንቺ ምክንያት ሲሞት ነው በማለትም ይነግራታል። እቺ ሆዳም በላሽ አይደል እንዴ ምንድነው የሚያስጨንቅሽ? እዛች ጋር የገተርኳቸውን ሰዎች ምግብ ባፋቸው እንኳን አላስገቡም፣ በማለትም ይመልስላታል። እሷም እሺ በማለት ትመልስለታለች። አይ መሀሌት ስግብግብነቷን ራሷን እንዳያሳጣት በጣም አናኔ ተሰጋለች። ጠብቀን ጠብቀን የማይወጡ ከሆነ ድጋሚ እንሄድላቸዋለን በማለትም ይላል። ያን ሳላገኝ ቤት አልመለስም በፍጹም በማለትም ይፎክራል። ማህሌትም ምን ነው ልዑል ቤት ውስጥ ይኖራል እንዴ? በማለት ጠይቀዋለች። በመቀጠልም እንግዲህ አይ የለም እሱማ ብሎ ይመልስላታል። እናምዳጣ ቀደም እንግዲህ በወደቀችበት አካባቢ ድጋሚ ታልፋለች ማለት ነው። ያው እንግዲህ ጠባቂውን ቆሞ እያያት ነው አሁንም። እና እንዴት አድርጋ እንደምታማለው እና እንዴት አድርጋ እንደምሸውደው እያሰበች ትገኛለች ምስኪኗ ዳጣ። እንግዲህ በዚህ እናም ብልሕዋ ዳጣ እንግዲህ ለጠባቂው እንግዲህ በጥ ስፊት ጊዜ ስላነስሀኝ ከልብ አመሰግናለሁ፣ ላመሰገን ላይ የመጣው ትለዋለች። እናም እንግዲህ እሱም ችግር የለውም በማለትም ይመልስላታል። በመቀጠልም ዳጣ እንግዲህ በጣም ረቦኛል እዚህ አካባቢ ምግብ ቤት ካለ ብንመገብስ? ብላ ትጠይቋለች። እሱም ስርቦት ስለነበረ እሺ፣ ሩቅ ካልሆነ ችግር የለውም በማለት ይመልስላታል። እናም እንግዲህ ብልህዋ ዳጣ ተሳክቶላት ሰውየውን ይዛው እንግዲህ ወደ ስጋ ቤት ትወስደዋለች። ስጋ ነው መብላት የምፈልገው በማለትም ይነግራታል። እሷም ችግር የለውም፣ እኔ አይደለም ስጋ በሬ ነው ማርድልህ ብላ እንግዲህ ይዛው ትሄዳለች። በመቀጠልም ሞገስ ሉላ ጋ ደውሎ ተዘጋጅተሽ ጠብቅኝ መጥቻለሁኝ ይላታል። በመቀጠልም እንግዲህ ዳጣ ምግብ ቤት ይዛው ትገባለች ሰውዬውን። እዛው እንግዲህ ቁጭ ብሎ እያለ ምግቡን ቀረ እያለ በጣም ተጨንቋል ማለት ነው። እና ምን ነው ፈራግ በድንገትና እንሄድ ስላልኩ ነው ወንዴ ነው እንዴ በማለት ጠይቀዋለች። እሱ ማይ ችግር የለውም እያለ አስራ ሁለት ጊዜ ስልኩን እያወጣ ያያ እና በስተመጨረሻም ሞገስ እንግዲህ ሉላ ጋር ይደርሳል። አንኳክቶም ገባ። እናም መፍጠን አለብን ቶሎ በይ እንውጣ ይላታል። ወዴት ነው ምን ሄደው እያለ ትጠይቃለች። አላውቅም ብቻ ከዚህ ቤት እንውጣ በማለትም ይነግራታል። ዝና ሰፈሩን ካለቀቀው በጣም ከባድ ነው። ካየን ደግሞ አይለቅንም፣ መሞቴ ነው ትለዋለች። ችግር የለውም ከዚህ ብቻ እንውጣ በማለት ዝና እዚህ አይመጣም። ቢመጣ ራሱ እኔን ቀድሜ ሞተው ሲጀመር ትጀመር፣ አይነካሽም በማለት ያበረታታታል። ይቀጥላል ሞገስ ወይ ወይ ነፃነትን ወይንም ደግሞ መሞትን መምረጥ አለብን። ተነሽ ያሁን አንድ ምርጫን ያለን ቶሎ በይ እንውጣ ከዚህ በማለት ያስቸጉላታል አለ። በስተመጨረሻም እንግዲህ ምግቡ ቀርቦ ያን ጠባቂው እንግዲህ እየበላ እያለ ዳጣን እንግዲህ እንደለመደባት እጇን እንግዲህ ዘርግታ ምግቡ ታስገባለች። ልትበላ ስትል እንግዲህ ይሄ እኮ የክርስቲያን ምግብ ቤት ነው በማለትም ይነግራታል። ዳጣ እንግዲህ ተደናገጠች። ና መብላ እጇን ታነሳለች ማለት ነው። ሰውየው ግን የቀረበለትን ምግብ በሁለት ጉርሻ አንስቶታል ማለት ነው። እና እንግዲህ ዳጣ እዚህ አካባቢ የሙስሊም ስጋ ቤት ስላለ ቴካዊ አርጊ ይዤ ልምጣ ትለዋለች። በመቀጠልም እንግዲህ ሰውዬውን ስላላመናት ከፍለሽ ሂጂ በማለት እንግዲህ ይነግራታል። በፍጹም አሁን ነው የምመጣው በማለት ነግረዋለች። እሱም ከፍለሽ ሂጂ በማለት ይገግማል ማለት ነው። በመቀጠልም እንግዲህ ሞገስ እንግዲህ እቃቸውን ሰብስበው ሲወጡ ከዳጣ ጋር ይገናኛሉ ማለት ነው። ዳጣም እንግዲህ ሉላን ስታያት በመደንገጥ እና በናፍቆት እንግዲህ ታቅፋ ትሰማታለች ማለት ነው። እዛው እንግዲህ ተቃቅፈው እያለ ሉላና ዳጣን ያው እንግዲህ የጠበቀውን ሰውዬ ይመጣባቸዋል። በመቀጠልም በጣም ተደናገጡ ማለት ነው እና በጣም ነው እንትን የሚለው ሞገስ እንግዲህ ሉላን ማስመለጥ አልቻለም ማለት ነው እና ውድና የተከበራችሁ ተመልካቾች ቪዲዮ ላይ ያላችሁን ሀሳብ እና አስተያየት ኮሜንት ሊያስቀምጡልኝ፣ እንዲሁም እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የምለቃቸውን ቪዲዮዎችን ተወትኖ እንዲደርሳችሁ ማድረግ ትችላላችሁ።